በበርካቶች ዘንድ የሚነገር አሁንም ድረስ የሚጠቀስ አንድ ንግግር አለ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን የምትለዋ ንግግር ቫይራል የሆነች በርካቶች አሁንም ድረስ የሚጠቅሷት ናት። እና ትልቅ የሆነ ሀያል የሆነ ትርጉም እንዳለውም ጭምር እረዳለሁ። እና ክቡር ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ለእኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣፈንታ ነው። እንደ ግለሰብ ሳይሆን እንደ ህዝብ የምንደርስበትን ማንኛውም ትልሞቻችንን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለ ብዙ መልክ፣ ባለ ብዙ ቋንቋ፣ ባለ ብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናው ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያለውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል።